ኦሪት ዘፀአት ምዕራፍ አንድ በግብጽ በእስራኤል ላይል ላይ የደረሰ ግፍ። ከአባታቸው ከያዕቆብ ጋር ወደ ግብጽ የገቡት የእስራኤል ልጆች ስሞች እነዚህ ናቸው። ሰው ሁሉ ከቤተሰቡ ጋር ገባ። ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛሎን፣ ብንያም፣ ዳን፣ ንፍታሌም፣ ጋድ፣ አሴር። ዮሴፍም አስቀድሞ በግብፅ ነበር። ከያዕቆብ ጉልበት የወጡ ሰዎች ሁሉ ሰባ ነፍሶች ነበሩ። ዮሴፍም ሞተ ወንድሞቹም ያም ትውልድ ሁሉ የእስራኤል ልጆች ሁሉ ተባዙም የተጠሉም ሆኑም እጅግ ጽኑ ምድሪቱም በእነርሱ ሞላች። በግብፅ ዮሴፍን ያላወቀ ሌላ ንጉሥ ተነሳ። እርሱም እነሆ የእስራኤል ልጆች ሕዝብ ታላቅና ብዙ ሆነው ከእኛም ይልቅ በርትተዋል። ኑ ን በጥብጣቸው የበዙ እንደሆነ ጦርነት በመጣብን ጊዜ በጠላቶቻችን ላይ ተደርበው በኋላችን ይወጉናልና ከምድራችንም ያስወጡናልና አለ። በብርቱ ስራም ያስጨንቋቸው ዘንድ የሰራተኞች አለቆችን ሾሙባቸው ለፈርዖን ፌቶምን ራምሴንና የፀሐይ ከተማ የምትባል ኦንን ጽኑ ከተሞች አድርገው ሰሩ። ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ፣ እጅግም ጸኑ። ግብፃውያንም የእስራኤልን ልጆች ይጸየፏቸው ነበር። ግብፃውያንም የእስራኤልን ልጆች በግፍ ገዟቸው፣ በጽኑ ሥራ በጭቃ በጡብም በእርሻም ሥራ ሁሉ በመከራም በሚያሠሯቸው ሥራ ሁሉ ሕይወታቸውን ያስመርሯቸው ነበር። የግብፅም ንጉሥ አንዲቱ ሲፓራ፣ ሁለተኛይቱ ፎሃ የሚባሉትን የእብራውያትን አዋላጆች እንዲህ ብሎ ተናገረ እናንተ ዕብራውያትን ሴቶች ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት፣ ሴት ብትሆን ግን አትግደሏት። አዋላጆች ግን እግዚአብሔርን ፈሩ፣ የግብፅ ንጉሥም እንዳዘዛቸው አላደረጉም፤ ወንዶቹን ሕፃናትም አዳኗቸው። የግብፅም ንጉሥ አዋላጆችን ጠርቶ ለምን እንዲህ አደረጋችሁ ወንዶችን ሕፃናት ስለ ምን አዳናችሁ አላቸው። አዋላጃችም፣ ፈርዖንን የዕብራውያን ሴቶች እንደ ግብፅ ሴቶች ስላልሆኑ አዋላጆች ሳይገቡ ይወልዳሉ አሉት። እግዚአብሔርም በአዋላጆች መልካምን አደረገላቸው። ሕዝቡም በዙ፣ እጅግም ጸኑ። እንዲህም ሆነ አዋላጆች እግዚአብሔርን ስለፈሩ ቤቶችን አደረገላቸው። ፈርዖንም የሚወለደውን ወንድ ልጅ ሁሉ ወደ ወንዝ ጣሉት፣ ሴት ልጅ ሁሉ ግን በህይወት አድኗት ብሎ ህዝቡን ሁሉ አዘዘ።